ሄሉ መኪና ስር ገባች፣ ጋይስ ጭራሽ ማለት ነው። እንደኔ የጨነቃቸው አላችሁ? እኔ ውዶች እኔ እኮ አያውቁኝም አላውቃቸውም። ምን ይቅ በጭንቀት ሊፈነዳሉ ጋይስ። አረ ማይ ጋድ! እኔ እኮ የራዘ ይገርምኛል። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት በልልኝ። እውነቴን ነው የምላቸው ሰዎች የሚሳበልቶ ይቃያጠኩም

ሄለን ታቃላችሁ፣ አንዴ ከወደደች ከልቧ ነው የምትወደው፣ ከልቧ ነው የምታፈቅረው። ታቃላችሁ በተለይ በናቲ ምናል እንደተጎዳች የእንዳልክስ ትንሽ ነው ይሄናል፣ አይደለም ብዙም አይደለም። የእንዳልክ በናቲ ግን በጣም ነው የተጎዳችሁና የእውነት ማለት ጨንቆኛል። ራሴን እዛ ስላረኩ መሰለኝ እኔ በእርግጥ ጭንቀት ውስጥ የገባቱ እና ብዙ ሰው እና ብዙ ሰው ብዙ ነገር ያለ ነው እና እሱም መጨረሻ ላይ ነግራችኋለኝ። እንግዲህ ዛሬ ሄሉ መታ ነበረ ከሉል ጋ ምንም የለኝም ያለች ነው። እኔ አንድ ነገር ልንገርሽ። አንቺ እኮ ተመልካችን ስለማሰሚ ነው ተመልካች የነገረሽ ነው። አንቺ ውስጥ ላይኖርሽ ይችላል። አንቺ ላታፈቅሪ ትቻለሽ፣ ሉልን ግን እሱ ይወድሻል። ባይወድሽ ለምንድን ነው ህይወትሽ የሚያበላሹው? ባይወድሽ እዛን ቀን ለምንድን ነው ታርቃችሁ በነጋታ ነገሮቹ ሊያበላሽ ፈለገ? ለምንድን ነው ይሄን አርቅሽ ማታስብ? ኔ ቆንጆ ማለት ነው ኤኮ ማሰብ ያቃተሽ ለምንድን ነው? ከምንም በላይ የትዳር አጋርሽ ነው የሚበልጠው፣ ከማንም በላይ እንኳን ጓደኛ አይደለም ቤተሰብ፣ እናት፣ አባት መቶ ይቻልል እንዴ ይተዋለን? እንዴ ካገባሽ እኮ ለራስሽ ምታስቢ ሙሉ ለሙሉ ባተን ቤተሰብሽ ርቅሽ ነው ትተሽ የምትወጪ አይደለም። ስለዚህ ከህይወትሽ ማሰጣት ነበረብሽ። እኔ ያብግን? አላቅም በፍጥነት ከህይወት እውነት ጀምረ አሳድሰ ሆነ በጣም ነው ማዘንብን በጣም ማራስ ነው የእውነት እሷን ለማስቀናት የእሷን ፍቅር ጥግ ለማየት ይሁን፣ አላቅም ግን እንደዛ ነው ያሰብክ ያለሁት። እንዴት ደግሞ ልጅቷ ተስማምታ አልፈልግሽም ብሏት፣ መቼም ተስማምታ እንዴ ነው ይሄን ድራማ ሄሉ ላይ ሊሰሩ ይቻሉት። ብዙ ሰው ድራማ ነው የሚሉት። እኔ ግን እኔ ግን በቃ ሙሉ ለሙሉ ምን ነገሮቹ ይከብዳል። ድራማ ምንም ምን ይሁን በጣም ይከብዳል። ሄሉ ለማረጋጋት ሞክሪ። ተረጋጊ ቆንጆ፣ ካልተረጋጋሽ እኮ ንግግር አይባልም። ይሄ አሁን ለምሳሌ የቀጠሽው ስለ ራስሽ ነው፣ ስለ ጥፋትሽ ነው ማውራት የነበረብሽ፣ ግን ከልጁ ጋር አደርሽ አላደረም። ምን ምንድን ነው ትርጉም አለው? አጣሽኛለ እኮ ነው ከዚህ በኋላ ከህይወት ውጪ? ወጥቶልኛል። ያንቺን ነገር ያለሽ እንደ አንቺ ደግሞ ከልጅ ታጋደር ሌላ ጥያቄ፣ የራስሽን ጥፋትሽን ሳታርሚ ሳታስተካከይ፣ ይሄኮ ገና ነው የራስሽን ጥፋት። በቃሽ፣ ይሄን አልፌሽል አልፌሻሉኝ ብሎ ቅርታ ሳደርግልሽ ሌላ ወሬ ውስጥ ገባሽ። ይሄ ማለት ጭዋታ አያስፈልግም። በንግግር እውነት ይሄ ልጅ የምትፈልጊ የምትስተካከ ነገሩን የምትስተካከ ይኮኔ በዚህ መልኩ አይደለም። የእውነትን ጥፋተኝነት ሰምቶች ነው ይቅርታ መጠየቅ አለብሽ ብዬ አስባለሁ። አዎ ትልቅ ጥፋት ያጠፋ ምንድን ነው ልጅቷ ጋር በፍጥነት መሄደን ነበረበት ገባቸው። እኔ ይቅርታ አድርጉልሽ። ዛሬም ለሶስተኛ ጊዜ ነው የምሰራ አማራጭ ነው ያስቀመጣት ልጅቷ ማለት ነው አማራጭ በጀመራም በጥርጣሬ ነው እየገባበት። ለምን ከዚህ በፊት የሚጠራጠር ነበረ ያለ ነበረ እና ሄሉ ሲጀምር አታስቡም ልጁን። እሱ ግን ያሰበ ይመስለኛል። ሉል የሚባለው ማለት ነው። እስቲ ወንድሜ ከቻልክ ለምንድን ነው ተመልካችን ማታከብር? እውነት አንተ ለጓደኛ ከምትጨነቅ ሆኖ ለምንድን ነው ውልቅ ማትለው? ሁለቱ እስከሚያስተካክሉ ቢያንስ ብትወጣ ምንድን ነው የምትጎዳ አንተ? እንኳን ጓደኛ አይደለም ይህ ጥቅም ልታወጣ ይችላል። ብቻ ግን ሆነ ወርከድል ከቤተሰብ ወጥተን ለምንድን ነው ነገሮቹ እንዲስተካከል ማትረዳት? ቢያንስ በጣም ከባድ ነው ማለት ወንድ ልጁ ነው። እንዴት ነው ሰው ወንድ ልጅን ማይረዳ? ሉላውን ለምሳሌ አንተ ላይ እንዲደረግ ማትፈልጎ፣ ለምን ይሄ ላይ ማደረግ አስፈለገ? ወይስ እንዲለያዩ ጓደኛ እስከሆነች ድረስ የሄሉን ደስታ አልፈለግክም? ብዙ ሰዎች ደግሞ በጣም ነው የምትገርሙኝ። ሉል ምንም አላረገም። በጀመራ አይወዳትም። ይሄ ርቀት ምን አስከሄደ ታዲያ? ካልወደደው ለምን ቤተሰብ ጋር ሄደ? አንገቱን ደፍቶ በጣም ይከብዳል። በጣም ነው የምትገርሙኝ አንዳንድ ልጆች፣ ማለት ነው ሉል ምነው ጥፋተኛ? ህይወቱን ያበላሸ ሉል ነው እንዲሁም ጥፋተኛ አይደለም። ያብ ማለት ነው ጥፋተኛ ነው ብዬ የማስበው፣ በፍጥነት በነጋታ ያችን ልጅ እዛ ድረስ መጥራት አልነበረበት። እውነት መለያየት ካለባቸው ምንድን ነው ከሄሉ ጋር እዛ ሆኖ መለያየት ይችሉ ነበር፣ ልጅቷን ከሚያመጣት። የእውነት ትላንትና ብያቸዋለሁ እኔ፣ ቅርታ አርጉልኝ፣ ጎድጋድ ቆፍሮ ሄሉ እንዳቀበራት ነው የሚቆጥሮ። ቅርታ አርጉልኝ። የእውነት እውነት የመጀመሪያ ህይወት ላይ ከተመለሰ ያብ እንደ ቀበራት ነው የምቆጥረው። እኔ ለኔ ጥላት ነው እንኳን ለሄሉ አይደለም ለኔ ራሱ ማለት ነው። እና ሄልዬ እኔ ደግሞ ለአንቺ የምናገረው ተረጋጊ። እናትን እንኳን አተሻልኩ እናቴ፣ በጣም ከህይወትሽ በላይ የምትወጂ የምታፈቅሪ አተሻል። አንተ ማጣት አልችልም እናትም እንደዚህ ስትይ ነበር አተሻል ኦልሬዲ ማለት ነው። ስለዚህ ህይወት ይቀጥላል። በእርግጥ በሚዲያ ስለነበርሽም አንደኛ ጥፋተኛም ስለሆንሽም ሆን ብሎ ነው እሱ። ማን ነው ማሰብ ያለብሽ ምንድ ነው ቆመሽ። ሆን ብሎ እንዳደረገ እንድታስብ እንፈልጋለን እኛ ሉል የሚባለው ማለት ነው። እንደማያስፈልግሽ እኛ እነግርሻለን። አንቺ ግን አይንሽን ጨፍነሽ የወነትሽ የተጠቀሙ የጎዶሽ ነው። ያንዳንዱ በህይወትሽ የሚመጣ የጎዶሽ ነው። ይሄ ግን ልትነቅ አልቻልሽም። እና የእውነት እኔ በጣም ነው የተከፋሁት። በጣም እልበላችሁ። የራስሽ የምታጠፊበት ምንም ምክንያት የለም። ወንድ ቢሄድ ወንድ ይመጣል። በእርግጥ በራስሽ ጥፋት ስላጠፋሹ ሊሰማሽ ይችላል። እኔም ቢሆን ይደዛ ነውና ወደ ራስሽ ተመለሽ። በቃ ጀግና ነሽ፣ ከጎንሽ ነን እኛ እህቶችሽ። ማለት ነው እንድትጎጃ አንፈልግም። በቃ ጥላትሽ ማስደሰት አያስፈልግም ብዬ ነው ማስበው። ብዙ ፈላጊ ያለሽ ስለዚህ፣ ጠንካራው ነሽ። ከሄደ ጥንክር ብሎ ሂድ። ሴቶችን ያለቀሰ ወንድ መቼም አይሳካላቸውም። መቼም ደስተኛ ህይወት አይኖሩም። ያሳይሻል ያሳየሽም ነው። እና በጣም ተንጠባረርክ አንተ ደግሞ ያም ማለት ነው። ስለተለመንክ በጣም ያዙ ሊቀቁን ሴት ኮ ሴት ጋ ነው የሄድክው። ቀየርክ በደቂቃ ማለት ነው። ብትወዳት ኖሮ እስከ ጥጌ እሷ ፍቅር ማየት ትችል ነበር። እና ጋይስ ላይ ካርጉ ወዳቸዋለሁ። በጣም አዝኛለሁ ጋይስ።